ሄሎ ኤቭሪዋን ዌልካም ቱ ዚስ ዩቲብ ቻናል ኢንፎ ዩቲብ ቻናል እንኳን በሰላም በጥ መጣችሁ፣ እያልን ዩቲብ ቻናላችን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ ድረስ እንድታዩት እመክራለሁ። ተላችን ወን ኦር ቻፕተራችን ሂዩማን ኮምፒውተር ኢንተራክሽን የሚል ነው። ሂዩማን ኮምፒውተር ኢንተራክሽን የሚል ነው። ሰዎች ከኮምፒውተር ጋር ምን አይነት ኢንተራክሽን አላቸው፣ የሚለውን ለማወቅ እና እንዴት አድርገው ኢንተራክት ማድረግ ይችላሉ። አንድ ዲቫይስ ስሩ እስካለ ድረስ ካልተግባባ ዩዚቢሊቲው አናሳ ስለሚሆን ያንን በአግባቡ ለመጠቀም ዩዚቢሊቲው ስለሚያስፈልገው አንድ ነገር ከተቀመጠ ካልተጠቀምበት ምንም ዋጋቢ ስለሆነ፣ ስለዚህ አሁን ለምሳሌ እስክሪብቶ እና ደብተር እስክሪብቶ ማደብተር አንድ ሰው ለመጻፍ እስክርቢቶና ለመጻፍ ለመጻፍ የመጻፍ እስኪል ወይም የጽህፈት ብቃት ወይም ችሎታ ስለሚያስፈልገው ያ ተግባራዊ ለማድረግ ሲል የሚያደርገው ነገር ስለሆነ ስለዚህ ሂዩማን እና ኮምፒውተርም ታልተግባቡ ኢንተራክሽን አይፈጥሩም ማለት ነው። ሌትስ ጎ ወደ ቪዲዮዋችን እንሄድ።

ኦር ዳይሬክት ኦር ኢንዳይሬክት የሚል ኢንተራክሽን አላቸው ማለት ነው። ሰዎች ከኮምፒውተር በቀጥታ ሊሆን ይችላል በተዘዋዋሪ ሊሆን ይችላል ማለት ኢንተራክሽን አንድን ነገር